ሰላም ጤና ይስጥልን ተመልካቾቻችን፣ ዘውተር ቅዳሜ በዚህ ሰዓት ወደ እናንተ የሚደርሰው የውሃ ልክ ፕሮግራማችን ተጀምሯል። የውሃልክ ፕሮግራሙን እየመራው ዘቢባ ሁሴን አብሬያችሁ ቆያለሁ። እንግዲህ በውሃ ልክ ፕሮግራማችን ሁሌም እንደምንለው የተለያዩ የግንባታ አይነቶችን፣ ዲዛይኖችን እንዲሁም ሀገር በቀልና ነበሩ እውቀቶቻችንን የምንዳስስበት ፕሮግራም ነው። ሁሌም አብራችሁ ስለምትሆኑ፣ ስለምትከታተሉን ደግሞ እጅግ አድርገን እናመሰግናለን። እንግዲህ በውሃ ልክ ፕሮግራማችን ወደ እናንተ ከምናደርሳቸው ፕሮግራሞች መካከል አንዱ እይታ ነው። በዛሬው የእይታ ፕሮግራማችን እንግዲህ ወደ ጎንደር እንወስዳችሁና የአጼ ፋሲል ቤተመንግስትን እናያለን ማለት ነው። እንግዲህ የአጼ ፋሲል ቤተመንግስት በሀገራችን ኢትዮጵያ በርካታ ሀገር በቀል እውቀቶች አሉን። በተለይ አያት ቅድመ አያቶቻችን አለት ፈልፍለው ዋሻ ሰርስረው የሰሯቸው እንደ ዛሬው እንዲህ እንዳሁኑ ዘመናዊ የግንባታ ቴክኖሎጂዎች ባልተስፋፉበት በዚያን ዘመን እንግዲህ በእጃቸው በሚሰሯቸው የግንባታ መሳሪያዎች ተጠቅመው ያነጿቸው ዛሬም ድረስ እንግዲህ ከትውልድ ትውልድ የተሻገሩ የሚጎበኙ የሚታዩ በብዙሃኑ የሚደነቁ የተለየ የግንባታ ጥበብ የተለየ ዲዛይን ያላቸው በርካታ ቅርሶች አሉ። ከነዚህ መካከል አንዱ ነው እንግዲህ ይህ የአጼ ፋሲል ቤተመንግስት። የአጼ ፋሲል ቤተመንግስት እንግዲህ በውስጡ በርካታ ገባር የሆኑ ወይም ግብረ ሕንፃዎችን ይዟል። እነዚህ ግብረ ሕንፃዎች እንግዲህ በየዘመኑ ቤተመንግስቱን ባስተዳደሩት ወይም በመሩት ሰዎች እየተወከሉ የተሰሩ ናቸው። እንግዲህ ይህ ቤተመንግስት እጅግ በጣም ሰፊ ነው ወደ 12 የሚደርሱ በሮችም እንዳሉት እንዲሁ ይነገራል ወደ 900 ስኩዌር ሜትር የሚደርስ ደግሞ ግንብ ዙሪያውን እንዳጠረውም እንዲሁ ይነገራል ሁሉም እንግዲህ በየዘመናቸው ያነጿቸው ህንፃዎች ናቸው ብለናል ቀደም ሲል ስለዚህ የተለያዩ ግልጋሎት እንዲሰጡ እየወከሏቸውም ናቸው ለምሳሌ በአጼ በካፋ የተሰራው ህንፃ የግብር አዳራሽ እና የፈረሶች ማረፊያ አዳራሽ ነው በእቴጌ ምንትዋብም እንዲሁ የቀጭን ፈታዮች መማሪያ ወይም ትምህርት ቤት የሚሆን ህንፃን አሰርተው ነበረ። አጼ ያሱ ደግሞ በብር፣ በወርቅ፣ በጌጥና በዝሆን ጥርስ ያሸበረቁ አዳራሾችን ማሰራት ችለዋል። ይሄ ቤተ መንግስት እንግዲህ በቅርቡ እድሳት ተደርጎለታል። ባልደረባችን ቤዛዊት ከበደ ወደ ስፍራው አቅንታ ነበረ። እድሳቱ እንዴት ያለ ነው፣ ታሪኩን ቅርሱን ማንነቱን ሳይለቅ ነው የተደረገው፣ ምን አይነት የግንባታ ጥበቦች ተጨምረውበታል፣ የሚለውን ተመልክተዋለች። እሱን ተከታትላችሁ ተመልሳችሁ ስትመጡ እኔ በሌላ መረጃ አገኛችኋለሁ። ውሃ ልክ ነው።

ጎብኚዎች መዳረሻቸው አድርገዋታል። ብዙዎች የአፍሪካ መናገሻ እያሉ ይጠሯታል። ለዓለም የኪነ ሕንፃን ስልጣኔን አሳይታለች። ጎብኚዎች አብያተ መንግስታቱን፣ አብያተ ክርስቲያናቱን፣ ጥንታዊ ድልድዮችንና ሌሎች የረቀቁ ጥንታዊ ቅርሶችን ለመጎብኘት አይናቸውን ጎንደር ከተማ ላይ ይጥላሉ። የጎንደር አብያተ መንግስታት በኢትዮጵያ ውስጥ ትልቅ ቦታ ከሚሰጣቸው ታሪካዊ ምልክቶች ውስጥ ፈርቀዳጁ ነው። ይህ ትናንት ዛሬና ነገን በጠንካራ መሰረት ያስተሳሰረ ትልቅ ታሪክ ነው። አሁን ያለነው ነው ከጎንደር ዓለም አቀፍ ቅርሶች ተብሎ በዩኒስኮ ከተመዘገበው ውስጥ በአንዱ በፋሲል ግቢ ቅጥር ግቢ ውስጥ ነው ያለነው። ዘጠኝ ቅርሶች አሉ። አንዱ ላይ ነው ያለነ ዘጠ በተመሳሳይ በተለያየ የኪነ ህንጻ ጥበብ በተመሳሳይም በተለያየም በተለያየ ቦታዎች በቅርብ ርቀት በ200 ሜትር በሩቅ ርቀት ደግሞ እስከ 60ና 65 ኪሎ ሜትር ርቀት ውስጥ በሚያካት ግቢ ውስጥ ሰባት የራሳቸው ዘጠኝ የራሳቸው ሴራል ነንበር ተሰጥቷቸው ያሉ የዓለም አቀፍ ቅርሶች በዚህ ስም አሉ ማለት። ሰባቱ በጎንደር ከተማ አስተዳደር ውስጥ ያሉ፣ ሁለቱ ደግሞ በሌላ ወረዳ ውስጥ ያሉ ናቸው። ትልቁ ቤተ መንግስት ፋሲል ግንብ ይባላል። ከእሳቸው በኋላ የነገሱት ልጅ የልጅ ልጅ የየራሳቸውን አሻራ አሳርፈው ስላለፈው በእነሱ ስም የተሰየመ ነው። ሁለተኛው በአጼ ፋሲል ልጅ በጻዲቁ ዮሐንስ ዮሐንስ አንደኛ ይባላሉ። በኢትዮጵያ ታሪክ 15 ዓመት ነው የገዙ ከ1667 እስከ 1682 እንደ ኤሮፒያን አቆጣጠር ነው። 8 ወይም 7 ስንቀንስ የኛን ካላንደር እናገኘዋለን። በጣም ግዙፍ ህንጻ ከመሰረቱ ከሰሩ በኋላ ልጃቸው አጼ ዮሐንስ የራሳቸው ቤተ መንግስት መስራት መስራታቸው ከአጼ ዮሐንስ በኋላ ያሉት አጼ እያሱ ታላቁ እያሱ የራሳቸውን ቤተ መንግስት መስራታቸው ከአጼ እያሱ አጼ ዳዊት የራሳቸው ቤተ መንግስት መስራታቸው ከአጼ ዳዊት ወደ አጼ በካፋ የራሳቸው ቤተ መንግሥት መስራታቸው ከአፄ በካፋ ልጅ እያሱ እየዋስ እንደዚህ እየተከታተለ ይህ ታሪክ ከየትኛውም አካባቢ የምናገኘዋለን ቢኖርም በጣም ግን ሬር በሆነ ጉዳይ ነው ያለ የአፄ ፋሲለደስ ግንብ፣ የጻድቁ ዮሐንስ ቤተመጽሐፍ፣ የጻድቁ ዮሐንስ ግንብ፣ የአፄ እያሱ ግንብ፣ የአፄ በካፋ ግንብ፣ የእቴጌ ምትዋብ ግንብና ቁስቋም ማርያም ቤተ ክርስቲያን በጊቢ ውስጥ ይገኛሉ። የጎንደርና ሲል ቤተ መንግስት ግቢ ውስጥ የተሰሩ ቅርሶች በዘመኑ በ16ኛው ሴንቸሪ ጀምሮ እስከ 19ኛው ሴንቸሪ ድረስ እድሜ ያለውን የአርኪቴክቸር የድንጋይ አርኪቴክቸር የምንለውን ስልት ተከትለው የተገነቡ ናቸው። በዋናነት ድንጋይ፣ ኖራ፣ እንጨት ግብአት ሆነው ይሰሩ ነበር፣ ህንፃዎቹ ይገነቡ ነበር በ 36 እንደ ኤሮፓያን አቆጣጠር በእኛ በ1628 ዓመተ ምህረት ነው። እንግዲህ 10 አመት ቀርቶታል። 400 አመትን ሊደፍን የቀረው 10 አመት ነው። ስለዚህ 400 ዓመት ሞልቶታል ብዬ መናገር ችላለሁ። ለበሮቹ አርች ለመስኮቶቹ የተጠቀሙት ቀይ ባህ ድንጋዩ ነው። የሬድ ቮልካኒክ ተፍ ይባላል በእንግሊዘኛ። በክብደቱ ከጥቁሩ ድንጋይ ቀለል ይላል። እንደገና ደግሞ ውበት አለው ከነጩ ኖራ ጥቁሩ ባዛልት ስቶን ጋር ሲገናኝ የራሱ ውበት አለውና ያኔ ሲሰሩ ራሱ ለውበቱም ተጨንቀው ነው የሰሩት። ዲዛይናቸውና በአጠቃላይ ባላቸው አርኪቴክቸራል ፎርም የብዙ አካባቢዎችን ተሞክሮ የወሰዱ ቅርሶች እንደሆኑ ወይም ዲዛይን እንደሆነ መረዳት እንችላለን። ከኤዥያ የህንድን አውሮፓ ውስጥ የፖርቹጋልና የስፔን እና ሌሎችን ሀገሮችን የመሰለ አርክቴክቸር ነው። ግን በአብዛኛው ደግሞ የራሱን ይሄ ከተገነባበት እነዚህ ህንፃዎች ከተገነቡበት ዘመን በፊት የነበረውን አርክቴክቸራል ፎርምና የማቴሪያል አጠቃቀምን የወረሰ አርክቴክቸር ነው። ግን መጥቶ የመታው አርክቴክቸራል አይዲያ እዚህ ጎልብቶና ባህላዊ ሆኖ የተገነባ የኪነ ህንፃ ስራ ነው ማለት እንችላለን። እንዲሁም የተጠቀሙት የእንጨት ለበረንዳዎቹ፣ ለወለሉ ንጣፍ፣ ለበር፣ ለመስኮቶቹ የተጠቀሙት ጥቁር እንጨት ይባላል። በዚህ በአርማጫው አካባቢ ደንበቃ ነው የሚባለው፣ ወደ ሸዋ ሲኬድ ደግሞ ዞጲ ይባላል የእንጨቱ አይነት። በተለይ ጣሊያኖች ወደ ኢትዮጵያ በመጡ ጊዜ 1928 እስከ 33 እንደ ኢትዮጵያን አቆጣጠር አብዛኛው እነዚህን እንጨቶች ወስደዋል። ለጥይት ሰደፍ፣ ለመሳሪያ ሰደፍ፣ ለመኪና ስፖንዳ ሆኖ ያገለግላል። በሩና መስኮቶቹ በዚህ በፋሲል ግቢና በጎንደር አካባቢ በተሰሩ ሰፊ የኪነ ህንፃ ህንፃዎች አሰራር ጋር ስናየው በዋናነት የአርኪቴክቸራል ስታይል የምንለው በዛ በዘመኑ በዚህ አይነት አሰራር ይሰሩ የነበሩ ህንፃዎቹን ስልት የተከተለ ቢሆንም በዛ በተጨማሪ ደግሞ ከአክሱም ጀምሮ በዛጉዌ ስርወ መንግስት እና ከዛም በኋላ በሀገሪቱ ላይ የተሰሩትን የኪነ ህንፃ ስራዎችን፣ የበር አሰራር፣ የመስኮት አሰራርና የድንጋይ አሰራርና አጠራረብና አወቃቀርን የተከተለ ስልትን የተከተሉበት አሰራን ነው የምናየው እና በዚሁ መሰረት ሞር የግማሽ ጨረቃ ቅርጽ ያላቸውና የፈረስ ኮቴ ቅርጽ ያላቸው ተብለው ይመደባሉ። ከዛም ሌሎች አይነት እናገኛለን። ለግንባታ የተጠቀሙት ጥሬ እቃ አገር ውስጥ የሚገኝ ጥሬ እቃ ነው። ይህ ጥቁር ድንጋይ የምንለው ወይም በእንግሊዝኛው ባዛልት ስቶን አለ። ለማጣበቂያነት የተጠቀሙት ኖራ ድንጋዩን ነው። ኖራውን እያመጡ እየከሰከሱ እንዲያውም ከእንቁላል ቅርፊቱ ጋር አብረው ከ3 እስከ 5 ዓመት ይቀብሩታል። ያ ፈርመንት ካደረገ በኋላ አውጥተው እንደ ሲሚንቶ ተጠቅመው የሰሩት በኖራ ድንጋዩ ነው። ኖራው ደግሞ በባህሪው ነጭ ነው። ለፊት የምታዩት አጼ ፋሲል ላይ የክቡ ታወር ወይም የክቡ ቅጥያ ላይ ኮርነር ላይ የምታዩት መስኮት የተሰራው የተወሰኑት በ ግማሽ ጨረቃ ቅርጽ ሆኖ በተለያዩ ድንጋዮች ተደራርቦ የተሰሩ ሲሆን ሌሎ አንዳንዶቹ ደግሞ በሶስት ድንጋይና በሶስት ድንጋይ በሁለት ቋሚና በአንድ ተደራቢ ድንጋይ እየተደረገ የተሰሩ አሉ። እነዚህን በተለያዩ ህንፃዎች ላይ ማየት እንችላለን። በአብዛኛው በአጼ ፋሲልና በቤተ መዛግብቱ ህንጻዎች ላይ ጎልተው ይታያሉ። ከዚህ በተጨማሪ በሌሎች ትናንሽ ህንጻዎች ላይ ደግሞ በሁለት ድንጋዮች በማገጣጠም የሶስት ጎን ቅርጽ እንዲይዙ በማድረግ የሚሰሩ አሉ። እንደ መጠናቸው፣ እንደ መስኮቶቹ መጠን፣ እንደ በሮቹ መጠን እና እንደ የሚፈለገውን የክፍተት ወይም ኦፕኒንግ አይነት ይወስነዋል። የአጼ ፋሲለደስ ግቢ እንኮዬ በር፣ እርግብ በር፣ ባልደራስ በር፣ ወንበር በር፣ ኳሪ በር ራስ በር፣ ፊት በር፣ ግምጃ ቤት ማርያም በር፣ አዛዥ ጠቋሪ በር፣ አደናግር በር፣ እምቢልታ በር እና እልፍኝ በር በሚባል የሚታወቁ በሮች አሉት። የአጼ ፋሲል አብያተ መንግስታት የኢትዮጵያ ሀገር በቀል እውቀትን ለዓለም ከፍ አድርጎ እያሳየ ቅርስ ነው ካሉት፣ ለምሳሌ አክሱምን ብንጠቅስ የላሊበላን ብንጠቅስ፣ ከዛ በኋላ ደግሞ የጎንደርን ከታሪካዊ ፍሰቱ አንጻር ነው የምናገረው ያለው ሁለቱም ሦስቱም የተለያየ አሰራር ስልትና ያላቸው የአክሱምን ከአንድ ወጥ ድንጋይ ያለ ጥበብ እናያለን። የላሊበላውን ከአንድ ወጥ ድንጋይ ግን ወደ መሬት ውስጥ ያለ ጥበብ ነው የምናየው። የጎንደር ግን ከጥቃቅን ኮረት ከሚመስሉ ድንጋዮች በመደራረብ በመካብ የተሰራ ኪነ ህንጻ ጥበብ ነው። ስለዚህ የተሰሩባቸው ማቴሪያሎች በቁጥር በአይነት ደረጃ ከሶስትና ከአራት የሚበልጡ አይደሉም። የኪነ ህንጻው ዋና መገለጫ ድንጋይ ኖራና እንጨት ነው ብለናል። እንጨት በጣራና በወለል በመካከለኛ ወለሎች በተለይ ላይ እንደ ዋና የቢም ድጋፍ ወይም ተሸካሚ ግንዲላ ሆኖ ተሸጋጋሪ ግንዲላ ሆኖ በእንግሊዝኛው ቢም ይባላል። በዛ ደረጃ ተሸካሚ ሆኖ ይገኛል። ከዛ በላይ ሁለተኛ ተደራቢ ቢሞች ይኖሩታል። ከሁለተኛ መጠናቸው አነስ ይላል ከመጀመሪያው እንደገና ከሁለተኛው በላይ ደግሞ በእንጨት የሚሰራ በአብዛኛው በ8 ሴንቲሜትር ውፍረት የሚሰሩ ርብራቦች እናገኛለን ማለት ነው። አንዳንድ ቦታ ላይ በአጼ ፋሲል ቤተ መንግሥት ላይ እንደምንመለከተው በ8 ሴንቲሜትር የተቀረጹ ድንጋዮች 50 ሴንቲሜትር ስፋት ላይ ከቢም እስከ ቢም ተረብርበው ከተቀመጡ በኋላ በኖራ ይሸፈናሉ። ያ የመጨረሻው የወለሉ ወይም የጣራው ክፍል ሆኖ ይኖር ነበር። በሌሎቹ ሕንፃዎች ላይ ደግሞ ከሁለተኛው ቢም በላይ በእንጨት 8 ሴንቲሜትር ውፍረት ባለው እንጨት ርብራብ ከተሰሩ በኋላ እንደ አስፈላጊነቱ ጣራ ከሆነ ኖራ ይደረብበታል። ጣራ ካልሆነ ወይም ወለል የመካከለኛ ወለል ከሆነ ደግሞ በእንጨትና በስጋጃ ንጣፍ ተደርጎ አገልግሎት ላይ ይውል ነበር። አንዱ አሰራር ይሄ ነው፣ የእንጨት አገልግሎት። ሌላው በፓራፔቶች ላይ የሚሰሩትን ተቀጥላ ግንቦች ወይም በእንግሊዘኛው ባትልመንት የምንላቸው ማየት ይቻላል ወይም በተለይ ደግሞ በአፄ ዮሐንስ ላይብራሪ ላይ ወይም በአፄ ዮሐንስ ቤተመንግስት ላይ ከላይ የምናየው በጥበብ ቅርጽ የተሰራ እና ለየት ያለ አሰራር ያለው መስቀሎች በዲያመንድ ቅርጽ የተሰሩ መስቀሎች በእኛ በኢትዮጵያ ኦርቶዶክስ ቤተክርስቲያን መስቀሎች ቅርስ የተጸሩ መስቀሎች ግድግዳው ላይ ተሰርተው እናያለን። ይሄ ዩኒክና ለየት ያለ ካልቸራል የኢትዮጵያን ወይም በዘመኑ የነበረውን ባህል የተከተለ አሰራር መሆኑን ማረጋገጥ እንችላለን። የአጼ ፋሲለደስ ግንብ በተባበሩት መንግስታት የትምህርት የሳይንስ፣ የባህል ድርጅት ወይም ዩኔስኮ የዓለም ቅርስ ሆኖ ሲመዘገብ ራስ ግንብን እንደ አንድ አካል አካቶ ነበር። የፋሲል አብያተ መንግስታት ጥገናና እድሳት የቅርሱን ይዘት በጠበቀ መልኩ እየተከናወነ እንደሆነ ይታወቃል። በሂደቱም ኢትዮጵያ የዩኔስኮ አባል ሀገር እንደመሆኗ ለፈረመቻቸው ዓለም አቀፍ ስምምነቶች ተፈጻሚነት በኢትዮጵያ በኩል ለተቋሙ ተወካይ በሆነው የኢትዮጵያ ቅርስ ባለስልጣን ተሳትፎ አድርጓል። በመቶ አመታት ያህል ጽዳት ሳይደረግለት ሙሉ የመለስተኛ ጥገና ሳይደረግለት ኖሯል። በተለይ ገጽታዎቹ ላይ የውጭ ከአካባቢ አዝየር ጋር ከሚገናኘው ገጽታው ላይ የተለያዩ ባዮሎጂካል የሆኑ ወይም ስነፍጥራ በንፋስ የሚመጡ ከዚሁ ከአካባቢ የሚጣበቁበት በአቧራ መልክ መጥተው ላዩ ላይ የሚሰፍርበት እና በየአመቱ በዛ መልክ የሚጋገር ነገር አለ። ኤጀንት እንላቸዋለን። ባዮሎጂካል እና ዊንድ ቦርን የሆኑ ኤጀንቶች አሉ። እነዚህ ነገሮች ይመጡና በየአመቱ ላዩ ላይ ነው የሚጋገሩት። እየተጋገሩ እየተጋገሩ ይሄዳሉ። በየአመቱ ያ ጥቁር ሌየር ይፈጥሮበት ነበር፣ ሰርፌሱ ላይ ወይም ገጽታቸው ላይ ማለት ነው። በዛ ጥቁር ሰርፌስ ምክንያት ያረጀና ጠቆር ያለ መልክ አለው ተብሎ አንደርስታንዲንግ አለ ወይም እውቅና አለው መጀመሪያ እድሳቱ ከመከናወኑ በፊት ለሁለት ለሶስት ዓመታት ጥናት ተካሂዶበታል በዚህ ጥናት ላይ ከ80 ባለሙያዎች በላይ በተለያዩ ዩኒቨርሲቲዎች ያሳተፈ ስራ ተከናውኗል ስለዚህ በጥናቱ ዙሪያ ላይ እንግዲህ ጥናቱን ያሸነፈው ድርጅት ሙሉ ጥናት አድርጎ ያዘጋጀውን መረጃና ሰነድ መሰረት አድርገን ነው። ከጥናቱ በኋላ በስራው ላይ እውቅ የሆኑ የቅርስ ጥገና ባለሙያዎች እንደ ከተማችን ብቻ ሳይሆን እንደ ክልልም እንደ ሀገርም አሉ የሚባሉ የቅርስ ጥገና ባለሙያዎች መሰረት ያደረገ ስራ ነው። ስለዚህ ከባለሙያ አንጻር በአሁኑ ሰዓት እየተሳተፈ ያለ ባለሙያ ከ50 በላይ ነው። የቀን ሰራተኛ አንጻር ደግሞ ከትንሹ እስከ ትልቁ ቢያንስ ከ1500 በላይ ባለሙያዎችም የቀን ሰራተኞችም ተደምሮ የተሰራ ስራ ነው። የውጭ በረንዳዎቹ ላይ እንጨት አገልግሎት ያይሆኑ ነበረ። የበረንዳው ቢሞች በእንጨት ሀያ በሀያ ሴንቲሜትር ውፍረት ባላቸው እንጨቶች አንዳንድ ጊዜም ሀያ አምስት በሀያ አምስት ይሆናሉ። እነሱ እንጨቶች ከተሰኩና ከተጣበቁ በኋላ ላያቸው ላይ ርብራብና መደገፊያዎች ተሰርተው በተመሳሳይ እንጨት ከተሰሩ በኋላ ለመናፈሻነት ያገለግሉ ነበር። እነዚህን ባልኮኒዎች በሁሉም ህንፃዎች ላይ እናገኛቸዋለን። በመሸጋገሪያ ድልድዮች ወለል ላይ እንደዚሁ እናገኛቸዋለን። ከዚህ በተጨማሪ በበርና መስኮቶች ላይ የበር ተከፋቾች በእንጨት ነው የሚሰሩት። እንጨቶቹ በፓነል ፎርም ወይም በጣውላ ፎርም የተዘጋጁ ሆነው በባህላዊ መንገድ በሚዘጋጅ ሚስማርና የብረት ማጣበቂያዎች ጋንቾች ተያይዘው እንደገና ቁልፍና የተለያዩ አካሎቻቸው በተመሳሳይ ሁኔታ ከተዘጋጁ በኋላ ተሽከርካሪያቸው ከዛው ከእንጨቱ በተቀረጸ ፎርም ከላይና ከታች ይወጣለታል። ከዛ በኋላ በዛ መሰረት ባህላዊ በሆነ መንገድ ተሰርቶ አገልግሎት ይሰጡ ነበር። አጼ ፋሲል ትልቁን ቤተ መንግስታቸውን ከመሰረቱ በኋላ ከሳቸው በኋላ ያለው ታሪክ ነው እጅግ በጣም የተሻለ እሳቸው የመሰረቱት የቤተ መንግስት ታሪክ ከሳቸው በኋላ የተከተሏቸው ቤተ መንግስት የራሳቸውን ታሪክ እየሰሩ በመሄዳቸው የጎንደር አብያተ መንግስታትን ጉዳይ ከሌላ ከሌላ ከአፍሪካም ከዓለም ካሉት ቤተ መንግስታት በተለየ መልኩ የሚያሳየው ከአንድ ትልቅ ግቢ ውስጥ የተለያዩ ነገስታት የራሳቸውን አሸራ በመተው የተለየ ስራ የሰሩበት ጉዳይ ነው ያለና የጎንደር አብያተ መንግስታት የጥገና የእንክብካቤና የማልማት ሥራን በምስል የተመለከቱ አንዳንድ ዜጎች የፋሲል ግንብ በፊት ከነበረው እይታ ነጣ የማለት ባህሪ አምጥቷል፣ ይህ ለምን ሆነ የሚል ጥያቄ ተነስቶ ነበር። ለዚህ ጥያቄ ባለሙያዎች መልሳቸው በተፈጥሮ የነበረን ንጽህና እንጂ ከአሁን በፊት የነበረው ቅርስም በአያያዝም ችግር በእድሜ ብዛትም በተፈጥሮም ሆነ በሰብሰራ ችግሮችም ካልሆነ በስተቀር አዲስ ኖራ አዲስ አሰራር አዲስ ማቴሪያል የተጠቀምንበት ጉዳይ የለምና ኖራ በተፈጥሮ ነፃ ያለው ነጭ አይደለም፣ ነፃ ያለ ነው። አሁንም እንጠቀምበት ያለ ካሁን በፊት ስንጠቀምበት ከነበረው አንፃር ልዩነት የሌለው በተጨማሪ እኛ ሳይት ላይ እዚሁ ቦታው ላይ ማቴሪያሉ የጥገና ማቴሪያሉ ኖራው በምን አይነት መልክ እንደሚዋሃል? ኖራው በሲሚንቶ መልክ ወይም በፐቲ ፎርም እና፣ በፐቲ ማለት የሆነ ከጉድጓዱ የምናወጣው ሊጥ አይነት ነገር ማለት ነው። እና በሱ ፎርም እና ጠጠር አብሮ የሚጨምረው አሸዋ ምን መምሰል አለበት፣ ጠጠሩ ምን መምሰል አለበት ብለን ቴስት ሰርተናል። ቴስት ወሎች ሰርተናል። ቴስት ልስን ሰርተናል። ቴስት የጣራ ላይ የሚደረብ ኮንክሪት ሁሉ ሰርተናል። ይህን ሰርተን ከጨረስን በኋላ ነው ወደ ጥገና ስራው የገባን። ከዛ ጀምሮ በዚህ ተሞክሮ ቀጥለን አሁን እስካለንበት ደርሷል። ይሄ ስራችን የዚህ ግቢ ብቻ ሳይሆን በተለያዩ የሀገራችን የቅርስ ስራዎች ላይ ሁሉ ከዚህ በተወሰደ ተሞክሮ ምክንያት አገልግሎት ላይ እየዋለ ጥሩ ውጤት እያሳየ ነው። ቤተ መንግስቱ ሲታደስ ነጻሳ ነጭ ሆነ ያሉ ይጠይቁኛል። በእርግጥ የኖራ ባህሪ ነጭ ነው። የተለያዩ ኖራዎች አሉ አሁን ሽሮ መልክ ኖራለ ነጭ ኖር አለ እንደገና ደግሞ ሌላ ከለር ያለው ኖራለ አለ። ይሄኛው ቤተ መንግስት ግን አጼ ፋሲል ቤተ መንግስቱን አሰርተው እንደጨረሱ በ1648 አካባቢ አላሃሚ የተባለ አንድ የአረብ ተጓዥ የመናዊ ወደዚህ መጥቶ ነበር እና እሱ ሲገልጸው እጅግ በጣም ነጭ ነበረ። እንዲሁም ገነትን በምድር አየዋት። ምናልባት እኛ ከሞት በኋላ ባለው አለም እንኖረው እንደሆን እንጂ እንደዚያ አይነት ኑሮ አንኖርም ብሎ ነው የገለጸውና እየቆየ ሲሄድ ከልምድ ካየነው የተለያዩ ትንሽ ጥገናዎች ይደረጋሉ። ነጭ ሆና ለወዲያው፣ ግን ካለው ከአየሩ ጋር በሚያደርገው ግንኙነት ከቧራውም ጋር ካርቦን ዳይኦክሳይድ በማስወጣት በማስገባቱ ሂደት መልኩ እየቀየረ እየቀየረ ይመጣለኝ። ያን ታዝበናል እኛ እኛ እዚህ ቦታ ላይ ስንሰራ ብዙ አደራችሁን የሚባል የሕዝብ አደር አለብን። ሌላው ደግሞ መንግስት እዚህ ላይ ስሩ ብሎ ሲሰጠን ይህን ነገር በብቃትና ተጠንቅቀን እንደምንሰራው ስላመነብን ነው የሚሰጠን እና እንዲሁ በዘፈቀደና በመጣ ይምጣ ብለን የምንሰራው ነገር የለም እና የሚመጣው ውጤት ቴክኒካሊ ከሚኖረው የመጨረሻ ውጤት ጋር የተያያዘ ነው። ከዚህ በኋላ ይህን ነገር ከተወሰኑ አመታት በኋላ ሙሉ በሙሉ ተቀይሮ የድሮውን መስሎ የማየት ነገር ሊኖር ይችላል ብዬ ተስፋ መስጠት ይችላሉ። እና ብዙም በዚህ የመጠራጠር ወይም ትክክለኛ ስራ ላይ እንዳልተሰራለት አድርጎ የመናገር ነገር ባይኖር ደስ ይለናል። አንድ ሰው እስካስጎብኙ አጼ ፋሲልን ለመጎብኘት ሁለት መቶ ብር ነው የሚሆኑ አዋቂ ሁለት መቶ ብር ነው የሚከፍሉ እስካስጎብኝው ድረስ ተማሪዎች ከሆኑ በሀያ ብር ነው የሚጎበኙት። እንዲሁም የውጭ አገር ዜጎች መግቢያቸው ከ10 ዶላር ያነሰ ነው። አንድ ሺህ ብር ነው።